ሻሎም በመላው ዓለም የምትገኘው ቅዱሳን ወንድማቸው ፕሮፌት የሚናይ ከክራይስት ኢንተርናሽናል ቤተክርስቲያን ዛሬ ጥቅምት 14 እርተ አርብ ከምሽቱ ሶስት ሰዓት ተኩል ጀምሮ እስከ አምስት ሰዓት የሚቆይ በአይነት ልዩ ታላቅ መንፈሳዊ ዝግጅት በዩቱብ ቀጥታ ላይቭ ስርጭት ላይ የሚካሄድ ሲሆን በዛሬ ዕለት መጽሐፍ ቅዱስ ስናገር በሁለተኛ ነገስት ምዕራፍ ሁለት ከቁጥር 19 ላይ ሄደን በምንመለከትበት ጊዜ በኢያሪኮ ከተማ የሚኖሩ ሰዎች በከተማችን ላይ የሚታዩት ነገር እንደሚታዩት ሁሉም ነገር መልካም ነው፣ ነገር ግን ውሃ እየጠጣ ሁሉ ፍሬዋን ይጨናግፋል እያሉ ለኤልሳዕ በምናገሩበት ጊዜ ኤልሳዕ አዲስ ማስሮንና ጨውን ይዞ ሄዶ በውሃ ላይ ከጨመረ በኋላ ውሃ ምንጭ ላይ ከጨመረ በኋላ እንደዚህ አላቸው። ከዛሬ ቀን ጀምሮ ሞትና ጭንገፋ በቃ ብሎ ውሃውን ፈውሶ ጸለየለት። ከዛን ቀን ጀምሮ ውሃው ተፈወሰ፣ ሀገርቱ ላይ ያለው ጭንገፋ ተመታ። በየተለያየ ጉዳይ ጭንገፋ የሚያስቸግራችሁ ሰዎች የጀመራችሁት ነገር እስከ ፍጻሜ የማይሳካላችሁ ሰዎች፣ በንግድ ዘርፍ እንዲሁም ደግሞ በመንግስት ስራ እየሰራችሁ ያላችሁ እንዲሁም በግል ድርጅት በተለያየ ቦታ ሆናችሁ እየሰራችሁ ጭንገፋ የሚያስቸግራችሁ ሰዎች ለእናንተ ዛሬ ቀጥታ ላቢ ስርጭት ላይ በመገኘት የሚጸልያቸው ይሆናል። በመቀጠል ሌለኛው ደግሞ በትዳር ዙሪያ ጭንገፋ ያስቸግራቸው ያላችሁ ሰዎች በትዳራችሁ መሃል ጠላት እየገባ ጣልቃ እየገባ ነገራችሁን እያበላሻችሁ ያላችሁ ቆንቃችሁን ያደበላቃችሁ ያላችሁ በኢትዮጵያም ከኢትዮጵያ ውጭም በተለያየ ዓለም መሆናችሁ የምትገኙ ለእናንተ የሚጸልላችሁ ይሆናል። ከዛሬ ቀን ጀምሮ እግዚአብሔር አምላክ በነገራችሁ ሁሉ ጭንገፋን የሚመታበት ይሆናል። የጭንገፋ ምዕራፍ የሚያበቃበት ጊዜ ይሆናል። እግዚአብሔር በጭንገፋ የተመታችሁ በዋጋ እየከፈላችሁ ያላችሁ በተለያየ ሁኔታ ውስጥ ሆናችሁ የተጨነቃችሁ ያላችሁ ለእናንተ ይህንን ቀን አምጥቶላችኋል። ይሄ ነገር ማለፍ ያለበትም የዛሬ ቀን ተዘጋጅታችሁ እንድጠብቁ ይሁን። መልእክት ለብዙ ሰዎች እንደስላቸው ከወዲሁ ሼር ሼር ያደረጋችሁት ለወዳጆቻችሁ፣ እንዲሁም ለምትወዷችሁ ጓደኞቻችሁ ሁሉ እንድታደርሱት ይሁን። እግዚአብሔር ዛሬ ጭንገፋን የሚያበቃበት በትዳር በልጅ በስራ በትምህርት የተለያየ ጉዳይ ጭንገፋን የሚያበቃበት ታላቅ ልዩ ሰዓት ጊዜን አሳልፈው ስለሚሰጠን ያ ሰዓት የእናንተ የጨነገፈባችሁ ጉዳይ በሙሉ በፍጹም የሚቆምበት የሚቋርጥበት ጊዜ ይሆናል። እግዚአብሔር በአዲስ ክበር የሚያቆማችሁበት የምትጎበኙበት ነገራችሁ የሚለቀቅበት እግዚአብሔር አምላክ የሚጎበኝበት ታላቅ ምርኮ ተመልሶላችሁ እግዚአብሔር የምታመሰገኑበት ጊዜ ነው የሚሆነው። እግዚአብሔር በዚህ ጊዜ በዚያን ጊዜ እርግጠኛ ነኝ ይጎበኛችኋል። ውሃ ይዛችሁ ትገኛላችሁ። በዛ ቦታ ላይ በውሃ የሚጸልላችሁ ይሆናል። ዘይትም ይዛችሁ ትገኛላችሁ። በዘይትም የሚጸልላችሁ ይሆናል። እንዲሁም ደግሞ በተለያየ ሁኔታ በፍርድ ቤት ክስ ያላችሁ፣ ኬዝ ያላችሁ ዶክመንታችሁን ይዛችሁ እንድትቀርቡ ይሁን። ትምህርት ተምራችሁ ጨርሳችሁ ስራ አታችሁ ዶክመንታችሁ ቤት ውስጥ ቁጭ ብሎ ረዥም ጊዜ የተቀመጣችሁ ሰዎችም ዶክመንታችሁን ይዛችሁ ትገኛላችሁ። እንዲሁም ደግሞ ሰርታችሁ አግኝታችሁ ያስኩ ስትሉ ከእጃችሁ በረከቶቻችሁ እየሄደባችሁ የተጨነቃችሁ ሰዎች ካላችሁ ቡክ ይዛችሁ ትገኛላችሁ፣ የባንክ ዳብተር። እግዚአብሔር ዛሬ ምሽት እርግጠኛ ነኝ የብዙዎቻችሁን ምርኳችሁን የሚመለስበት ቀን ይሆናል። እግዚአብሔር ያስደንቃችኋል። ሁላችሁም ይሄ መልክ ከወዲሁ ለብዙ ሰዎች እንደርስላቸው ሼር ሼር ያደርጋችሁ እንድታደርሱት ሲሆን መልካም ይሆንላችኋል። የእናንተ ወንድም ፕሮፌት ተመስገን መልክትን ለብዙ ሰዎች ከወዲሁ ሼር ሼር በማድረግ እንድታደርሱት ሲሆን እግዚአብሔር በያላችሁበት ይጠብቃችሁ ይባርካችሁ። መልካም ቆይታ ይሁንላችሁ። በኋላ እንገናኛለን። እስከዛው እግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። መልካም ቆይታ ሻሎም።